ዜዱ አካውንት በተዘጋ ዜዱ ተጣፋለይ ብለሽ የምታስቢ ከሆነ ይሄ ነገር ላንቺ ተሰስታችኋል። መቼም ነው የማይሳካላችሁ። መቼም ማለት ነው፣ መቼም ምድር አስመሳይ ሁላ መጀመሪያ እኔ ማን ነኝ ሰው ልጅ፣ ሳትናገር በፊት እኔስ ማን ነኝ፣ ነገስ ምን ይመጣል ብላችሁ ነገሩን አስቡ። ገባችሁ? አንዳንዴ ለሰው ልጅ ይሄን ሀል ጥላቻ መፍጠር ወይ ደግሞ ይሄን ሀል እግዚአብሔርን አንዳንዴ ማለት ነው ጌስት ላይ ወታችሁ የምትናገሩት ነገር ይመቻችሁ። እውነት ነው። አንቺ ዓርብ ማርያምን እንደውም ሊሞት ሆናት ባላ አትከፋፋው

ትናንትና ባጠፋው ልንናገረውን እችላለሁ። ስለሌላ ነገር አትናገሩ። እዚህ ጋር ማለት ትናንትና ባጠፋው ነገር ተናገሩ፣ ችግር የለም ትናንትና። እሱን አይደለም ሚሪ። የእሱ እኮ አይደለም ልጆች። የእሱ ደጋፊ ነኝ የብሩክ ት የሚሉ ልጆች እኮ አፕሊኬሽን፣ ይሄን አፕሊኬሽን አውርዱና የሀይሚ ቪዲዮ እንትን ከጋላሪ እዩ እያሉ እኮ ነው። ገብታችሁ አትዩ እያሉ ነው ጌታማ። አረበማላቸው ችግር የለም አንድ ሰው ሁለት ሰው አለና ሀይሚዬ ዝቅ አትልም ከፍ አትልም ግን ችግር የለም ፈጣሪ ነው የሚያነሳው ፈጣሪ ነው የሰው ልጅ የሚጥለው ማለት ነው

እኛ እርስ በርሳቸው እንባላለን። ሁሉም ደቂቃ ቪዲዮ ሰርቶ መጥተው እኛን አርባ ሳ ያቸውናል አርባ ማለት ስለዚህ ይሄ ሙሉ ለበትም ራሳችሁን ልባችሁን ክፈቱና እንደ በፊታችሁ ፕሮፋይላችሁን መልሱትና አንድ ፕሮፋይል ምረጡና ወደ ሰላም መንገድ ሂሉ። ይሄ አያዋጣም፣ ለሀይሚም አያዋጣም፣ ለቡድግ አያዋጣም። ለምን አንቺ የብርግን ቪዲዮ እንዳታ ያ የእንትናም ፕሮ ቪዲዮ እንዳታ ያ በተባለበት ቁጥር የሆነ እይታቸው እራሱ ይቀንሳል። አንድ ስትሆኑ ግን የእነሱን ጠላት ማሸነፍ ትችላላችሁ። እነሱ ሊጎዳ የመጣሰው ገፍትራችሁ ማሸነፍ ትችላላችሁ። የአንዳችሁ ፎቶ ሲዘቀዝ አንዳችሁ መቆም ትችላላችሁ። ይሄ ነው የድሮ ማንነታችን የማናችንም ማለት ነው። ስለዚህ ወደ ራሳችሁ ሁላችሁም ተመለሱ። ግሩፕ ካላችሁ ወደ አንድ ግሩፕ ተመለሱ። ምንም አይጠቅመንም።

ደጋፊ የለው፣ አንቺ ደጋፊ የለሽም፣ እሱ ደጋፊ ያለው ላ እነዚህ ከተባለ ሁሉም ይከፋፈላሉ። እንደ በፊዘችሁ አንድነታችሁን ይዛችሁ አሸንፋችሁ ወደፊት ጨረቃ ፋሚሊ አንድ አርጉት እንጂ አራት አታርጉት ከፋፍላችሁ አታስቀምጡት። ይቅር እስኪታረቁና ጠላት መረት መረት ወይ ዜዶ ቤቷን ከፍታለች። ዜዶ ነው እያለች ነው እዛ ዜዶ ጋር ሄዱ